ቁጥር 189 ላይ እርሱ ከአንዲት ነፍስ ወይንም ከአዳም የፈጠራችሁ ከእርሷ መቀናጇን ወደ እርሷ ይረካ ዘንድ ያደረገ ይላል። እዚህ ጋር መቀናጇ የተዘጋጀለት አዳም ማለት እ መቀናጇ ማለት በተገናኘችም ጊዜ ቀላል እርግዝና ያረገዘችው ማን ናት? እሷ ናት መቼም አዳም አይደለም። ለሚያረጉ ኦኬ ከሄደች በኋላ ደግ ልጅን ብትሰጠን በእርግጥ ከአመስጋኞች እንሆናለን ሲሉ ጌታቸውን ይላል። እዚህ ጋር ከአላህ ለመኑ እያለ ያለ ደግ ልጅን ስጠን ል ብለው የሚለምሉት ያረገዘችው ሄዋንና አዳም ናቸው። አዳምና ሔዋን ደግ ልጅን ስጠን ብለው አምላካቸው መልካም ልጅን በሰጣቸውን ጊዜ የተባለው የተለመነው ልጃቸው ሰጣቸው፣ አይደል? ቀጥሎ በሰጣቸው ልጅ ለእርሱ ተጋሪዎች ያደረጉ አዳምና ሔዋን የሰጣቸው ልጅ ከአዳም ጋር ከአላህ ጋር ተጋሪ ማድረጋቸው ማስረጃ ተጋሪ ያደረጉ ምን ብሎ ነው ተጋሪ ያደረጉት? አንዴ ጠይቀሃል፣ መልሱን ትፈልጋለህ? ቤሪያ ተጋሪ ማድረጋቸው ማስረጃ ስጠኝ፣ ነው አይ ተፈልጋለ አይ ተፈልጋለ እሺ፣ ናል ነው የሚል ሽፋን ሳይሆን ማስረጃ። አንዴ አንዴ አንዴ ምንድነው ተጋሪ ያደረጉ ሲባል በራሱ የሚለው ነገር ማወቅ አለ። ተጋሪ ያደረጉ ሲባል አይደለም፣ ማስረጃውን ስጠኝ። ማድረጋቸው ማስረጃ የከፈትኩልን ዝም ብለን ከራሳችን ሳይሆን ማስረጃ ነው። ፈለማ አታሁማ ሲል በሰጣቸው ጊዜ ማለትም ወለደ ነው። ልጅን በሰጣቸው ጊዜ ሳሊሃን መልካም ልጅን ጃላለሁ ሹራካ ለሱ ታጋሪ ያደረጉ ሲባል አለ ኢማ አ ወድሜ ደቂቃዬን እየገደልክ እየገደልከ ማስረጃውን ሰጠኝ። ማብራራት አይደለም ማስረጃ ነው ያለው። አንዴ አብዱል ሐሪስ ብለው የሐሪስ ባሪያ ብለው በመጥራቱ በመጥራታቸው ያን ልጅ የሐሪስ ባሪያ ብለው በመጥራታቸው ይሄን ታጋሪ የቱ ጋር ነው አዳምና ይሆን እንደዛ አይነት ጥሬ የጠሩት ማስረጃው ኦኬ። ጥያቄ ይጨርሻለሁ። አጋሪ ማለት ሁለተኛ አካል ወርሺፕ አድርገዋል። ይሄ ጥያቄ ጥያቄ ይጨርሻለሁ። ጥያቄ ልጠቀም። ሱረቱል ኢምራን ላይ እንግዲህ የቁጥር ግጭት ቅድም የቁጥር ግጭት መጽሐፍ ቅዱስ ላይ አለ ብሎ ሲያመጣ ነበር ወንድማችን። ሱረቱል ኢምራን ላይና ሱረቱል መርየም ላይ እንመለከታለን የቁጥር ግጭቶችን ማለት እንደተመለከታል። እሺ ሱረቱል ኢምራን ላይ እንዲህ ብሎ ያስቀምጥላቸዋል። ሱረቱል ኢምራን ላይ ኦኬ። እንግዲህ ቁርአን ከቀኝ ወደ ግራ ምናምን ስለሆነ ለመግለጥ በጣም አስቸጋሪ ነው። አረብኛ ነው፣ አንተ አታውቅማ። ችግሩ አረብኛ ኬስ ወሬስ ነው የሚነበበው፣ አታውቅም? ልክ እንደ ኤብራይስጡ ነው። እሺ ቆይ ቆይ ወንድሜ፣ ሱረቱል ኢምራን ሱረቱል አረብኛ እና ኤብራይስጡ አንድ ናቸው። ሁለቱም የሚጀምሩበት ከዚህ በላይ ሱረቱል ኢምራን ላይ እና ሱረቱል መርየም ላይ

ከኋላዬ ከኔም ከበኋላዬ ዘመዶች በርግጥ ፈራው፣ ሚስቴ መካን ነበረች። ስለዚህም ካንተ ዘንድ ለኔ ልጅን ስጠኝ፣ የሚወርሰኝም ከያዕቆብ ቤተሰቦችን የሚወርስ ልጅ ከጌታው ዘካርያ፣ እኛ ወንድ ልጅ ስሙ የሕያ፣ ከዚህ በፊት ሞክሼ ባላደረግንበት እናበስርሃለን አለው ይላል። ዘካርያ ጋር የሄደው መልአክ ስንት ነው? ስለሄደው አይናገርም ስለሚያነጋግረው መልአክ ይናገራል ዘካርያ ጋር የሚያናገረው መልአክ ስንት መልአክ እንደሄዱ ቁጥራቸውን ባይገልጽም እዚህ ጋር አንድ መልአክ እያነጋገረው ነው ዘካ ያነጋገረ ያለው ነው የሄዱት መላእክት ቁጥራቸውን አላስቀመጠም አስርም ሀያም ሊሆኑ ይችላሉ የሚያነጋግረው ግን አንዱ መልአክ ነው ኦኬ የሚያነጋግረው እዚህ ጋር አንዱ መልአክ ነው ሁለተኛውን እንመልከት ሁለተኛው ሱረቱል ኢምራን ላይ ደግሞ እንዲህ ይላችኋል ሱረቱ ኢምራን ላይ ደህና ጥያቄ ሳትጠይቅ እንደዚህ ሰዓትን መጨረስግን ተገቢ ነው? አ በሪያ ደህና ጥያቄ ነገር አታውራ፣ ነገር አታውራ አራች ነገርኩ ምን ችግር የለውም። ለሱ ብዬ እኮ ነው። ጥያቄ ብጠይቅ አይሻልም? እኔ የሚፈትነኝ ጥያቄ ሱረቱል ኢምራን ላይ ሱረቱል ኢምራን ላይ ቁጥር ሰላሳ ዘጠኝ ላይ እንደዚህ ይላችኋል። ሱረቱል ኢምራን ቁጥር ሰላሳ ዘጠኝ ላይ ኢምራን አስራ ስድስት ሰላሳ 3ላሳዘጠኝ፣ እርሱም በጸሎት ማዳረሻ ክፍል ቆሞ ሲጸልይ መላእክት ጠራችው ይላል። ስንት ናቸው የጠሩ? ቁጥራቸውም አልገለጸም። እንዳልገለጸ ሁላ ላይ አንድ መላእክት የቅድሙ ቦታም የመላእክትን ቁጥር አልገለጸም። እዚ ጋርም አልገለጸም። አይጋጭም። የቅድሙ ላይ መላእክት አንድ ሲንግል መሆኑን አይናገርም። ተናጋሪው አንድ ነው የመጡት መላእክት ብዛታቸውን አልገለጸም። እኔ ስለመጡት መላእክ አይደለም፣ ስለሚያናግሩት ስለቱር መሪያም አናጋሪው አንድ መላእክ ነው ወይስ አይደለም? መላእክት ወደ ሰው ልጆች አንድም ሶስትም ሆኖ ሊመጡ ይችላሉ። ወንድሜ አንዱን ሦስቱን መቶ አልመጡ አይደለም ስለማናገሩ ነው። ሱረቱን መርየም ላይ አናጋሪው ስንት መልአክ ነው ቱ ይጋጫሉ ወይ ካልከኝ፣ አጭሩ መልስ አይጋጭም። አናጋሪው ስንት መልአክ ነው ሱረቱን መርየም ላይ ነው እኮ እኮ ስልንገርህ። በነገራችን ላይ በአጭሩ ላስቀምጥላችሁ፣ ሱረቱን መርየም ላይ አናጋሪው ብዙ ነጠላ ቁጥር ነው። ሱረቱ አለ ኢምራን ላይ አናጋሪዎቹ ብዙ ናቸው። የትኛው ትክክለኛው ነው ካልከኝ፣ አጭሩን መልስ ልመልስልህ ሁለቱም ቦታ ስለ መላእክት ብዛት አላስቀመጠምና ቁርአኑ አይጋጭም። መላእክት ወደ መላእክት ብዛት፣ እዚህ ጋር አናጋሪው ወንድሜ ጀብሪል እየተናገረ አይደለም እኮ አላልኩም፣ አይደለም እዚህ ጋር ብዙ ናቸው። ነገር ግን ያናገረው ያሉት ብዙ ናቸው እዚህ ጋር አይደለ እዚውሁ ክፍል ላይ ምልክትን አድርግልኝ ባለ ጊዜ ምልክት ጀብሪል ምልክት ያደረገለት ቀን ብሎ ነው ወይንስ ሌሊት ብሎ ነው? ሱረቱን ኢምራን ላይ አንብበው ቃሉን አሉን አንበበ። ኦኬ፣ መርየም ላይ እንደዚህ ሱረት አዎ እ አትበል ዝም በቃ። አሉን አንብበው፣ ይኸው እዚህ ጋር እያስቀመጠልህ እኮ ነው። ጌታ ሆይ ስለምልክትን አድርግልኝ አለ። ምልክትም ሦስት ቀን ይላል ሦስት ቀን፣ እሺ ሦስት ቀን አረብኛው ላይ አድርግልህ። ሱረቱን መርየም ላይ ሱረቱን መርየም ላይ ደግሞ ሦስት ለሊት ይላል። መልአኩ ትክክለኛውን የተናገረው የትኛውን ነው? የውም እና ሌሊት የሚለውን ነው ቀን የሚለውን ነው? እሱም አይጋጭም። ሁለቱም ላይ አንዱ ቦታ የውም ይላል አያም የሚለው ግን ሁለቱንም የሚያጠቃልል ነው። መልአኩ የተናገረው ትክክለኛ ቃል የትኛው ነው? አንዱ አይደለም፣ አንዱ ቦታ የውም፣ አንዱ ቦታ አያም ይላል። አያም የሚለው ግን ሁለቱንም የሚያጠቃልላል። መልአኩ የተናገረው ትክክለኛ ቃል የትኛው ነው? ሁለቱም ልክ ነው። የተጋጨ ነገር ነው። ሁለቱም ልክ ነው። አያም አያም የሚለው የቁጥር ግጭት አመጣለሁ ብሎ የትኛው ነው ትክክል እያለ ነው በእሱ መጽሐፍ ላይ ሲሆን ሁለቱም ልክ ነው በእኛ መጽሐፍ ላይ ሲሆን ሱረቱን መርየም ላይ እና ሱረቱን ኢምራን ላይ ያሉት እነዚህ ታሪኮች የተወሰዱት ከየትኛው መጽሐፍ ላይ ነው? ከየትም አልተወሰዱም። ታሪኮቹ አልተወሰዱም። ታዲያ ታሪኮቹን እንዴት ነው ማረጋገጥ የሚችለው? ታሪኮቹን መጽሐፍቶቹ ቀድሞ የሚያነቡት ከሌለ ይሄ አሁን ከጠየካቸው እስካሁን ጥሩ ጥያቄ ይሄ ነው። በነገራችን ለመልስ የምታዳምጥ ከሆነ እሺ፣ ጥሩ ጥያቄ፣ ገና አሁን ጠየቅ። እሱን መልሱን አዳምጥ። ከአንተ በፊት መጽሐፍ የሚያነቡትን ጠይቅ አለ። እነማ ናቸው ሲባል በወቅቱ የነበሩ እንደ አብደላህ የመሳሰሉ። በምን አይነት መልኩ ነው የሚያረጋግጠው ነው ጌታ አምላካችን መለኮታዊ ቃል አውርዷል። መለኮታዊ ቃል ስለመሆኑ ማስረጃው ታሪኮቹን ያለ ታሪኮቹ እንዴት ነው የሚያረጋግጠው? ነብዩ መሐመድ እውነተኝነታቸው ኮንፈርም የሚያረገው ጌታ አምላካችን ነው። ኮንፈርሜሽን ነው ወደ ወደ

ያን ያህል ያ የቀረኝ ሀሳብ አይኖርም። ችግር የለውም። አታስ ጀምረው ኦኬ። እንግዲህ ከቅድም ጀምሮ መጽሐፍ ቅዱስ ምንም አይነት ማኑስክሪፕት ለው አስጀምረዋ በጥስታሽ ወረቀት ብቻ እንደሆነ ምንም አይነት ተአማኒ እንዳልሆነ አይተናል። እሺ ቁርአን ከዛ አንጻር ምን አይነት መጽሐፍ ነው? የምር ቁርአን ማኑስክሪፕቶች አሉት ወይ ከተባለ አው ማኑስክሪፕቶች አሉት። ለምሳሌ ኮዴክስ ቢርሚንጋም የሚባል መጽሐፍ አለ እጃችን ላይ፣ እኛ ከምናነበው ሰሃቦች በነበሩበት ጊዜ የተጻፈ 650 ኤዲ ላይ በጽሁፍ የሰፈረ እኛ ከምናነበው ጋር ቃል በቃል የሚመሳሰል መጽሐፍ እጃችን ላይ አለ። ጳውሎስ አፕሎስ እዚህ ጋር ከሰማኸኝ ማለት ነው፣ ይሄ ማኑስክሪፕት ማለት ትችላለህ። አረብኛውን ቃል በቃል እናገኛለን። ቁርአን እንዲህ ነው የተጠበቀው። ሌላኛው ኮዴክስ መሻድ የሚባል መጽሐፍ እጃችን ላይ አለ። እዛው ሰሃቦች በነበሩበት ጊዜ የነበረ የነቢዩ ደቀ መዛሙርት በነበሩበት ጊዜ የነበረ መጽሐፍ እጃችን ላይ አረብኛ ስለሆነ አንብቤ አንድ ፊደል በፊደል እንደሚመሳሰል ላሳየህ እችላለሁ። ሌላኛው ሰናአ ሙሳፍ የሚባል እጃችን ላይ አለ። የሰናአ ማኑስክሪፕት የሚባል እጃችን ላይ አለ። ይሄም እኛ ከምናነበው ጋር ቃል በቃል ፊደል በፊደል እንደሚመሳሰል ይሄው ላሳይ እችላለሁ። ስለዚህ እኛ ቁርአን ምንድነው በዚህ ደረጃ አምላክ የጠበቀው እነና ነህኑ ነዘል ነዚ ክራ ወእነ ለሁ ለሃፊዙን ይላል ቁርአን ላይ ምን ብሎ ይናገራል? ለታ አምላካችን ምዕራፍ 15 ላይ እነና ነህኑ ነዘል ነዚ ክራ ወእነ ለሁ ለሃፊዙን እኛ ቁርአንን እኮ እኛ አወረድነው እኛም ደግሞ እንጠብቀዋለን አለ ቁርአንን እኔ ራሴ አውርጄው እኔ ራሴ ጠብቀዋለሁ አለ። ስለዚህ የአምላክ ጥብቅና ያለው አምላክ ጠብቆት ያመጣው መጽሐፍ መሆኑን ከዚህ ልንረዳ እንችላለን። ስለዚህ አምላክ ስለጠበቀው ላ ያእቲህ አልባጢሉ ምን በይን የደይህ ወላ ምን ኸልፊ ውሸት ከኋላሁም ሆነ አለ፣ ከፊቱ አይመጣበትም አለ። ከኋላሁም ከፊቱም ውሸት አይመጣበትም አለ። ለምን ጥበበኛው ምስጉን ከሆነው ጌታ የተወረደ ነው ይላል። ስለዚህ አላህ ያወረደው ስለሆነ ከኋላውም ሆነ ከፊቱ ምንም አይነት ውሸት ሊመጣበት በፍጹም አይችልም ነው። ስለዚህ ቁርአን ተጠብቋል ስንል አንደኛ በቃል ደረጃ ተጠብቋል እያል ነው፣ ኦራል ትራዲሽን የሚባል ሁለተኛ በማኑስክሪፕት ተጠብቋል እያልኩ ነው ነቢያችን መሐመድ በነበሩበት ጊዜ ቁርአን ተጽፎ ይገኝ ነበረ። ለዚህ ያ አልኢሳባ ፊ ተመዩዝ አሰሃባ ለኢማም ኢብኑ ሀጀር አስቀላኒ የታላቁ ሊቃውንት መምሩ ያስቀምጣል በዚህ መጽሐፉ ላይ ዋና ራፊ ኢብኑ ማሊክ ራፊ ኢብኑ ማሊክ የተባለ ነብዩ ባልደረቃ ባልደረባ ወይ ደሞ ሰሃቢያቸው ወይ ደሞ ኮምፓኒ ናቸው። ዋና ራፊ ኢብኑ ማሊክ ለማላካ ይላል ረሱልላህ ሰለላ የአላህ መልእክተኛ ባገኛቸው ጊዜ ቢልኦኮባ አጣሁማ አንዘላ ለይ ማኦንዝላይ ፊአሽርሴኒን አለትለት በአስር ዓመታት ውስጥ የወረዱ አናቅጾችን ሁሉ ጽፎ በእጃቸው ሰጣችው ይላል። ነቢዩ በነበሩበት ጊዜም እንዲህ በዚህ ደረጃ ይጻፍ ነበረ ነው። ወደ አንተ ስንመጣ ግን የአንተ ማኑስክሪፕት ጸሐፊው ማን እንደሆነ አይታወቅም። እናማ አንተም ቅድም አላቅም አይታወቅም፣ አይታወቅም፣ አይታወቅም፣ አይታወቅም ስትል ሁሉ መጽሐፍቶች ማን እንደጻፈው እንደማይታወቅ በራስ አንደበት አምናለህ። ወደ መጽሐፍ ቅዱስ ስንመጣ ግን መጽሐፍ ቅዱስ ማን እንደጻፈው ጸሐፊያኑ ማን ይሁን፣ አበባ ይሁን፣ በቀለ ቴነሽ ይሁን፣ ጌጤ ማን እንደጻፈው አይተው፣ ወንድ ይሁን ሴት፣ ሰይጣን ይሁን ጅብ ማን እንደጻፈው ማንም የሚያውቀው ነገር የለም። የኛ መጽሐፍ ከተባለ ሰሃቦች እንደጻፉት በግልጽ ሐዲስ ላይ እናገኛለን። ሐዲስ ማለት ቁራን በነበረበት ጊዜ የነበረ መጽሐፍ ማለት ነው። እሺ ወደ አንተ መጽሐፍ ስንመጣ ግን እርስ በርስ የሚጋጩ መጽሐፍቶች ናቸው። እርስ እንደሚላተሙ አንዱ አንዱን የሚያፈርሰው አንዱ አንዱን የሚቃረን መጽሐፍ ስለሆነ የአምላክ ቃል ሊሆን በፍጹም አይችልም ነው ይህን በተመለከተ ሰዎቹ ምንም ነገር እውቀት እንዳሌላቸው እንግዲህ የምናሳየው ይሁዳ በወቅቱ የነበረው ይሁዳ እንኳን እንዴት እንደሞታ አያቁም አይደለም ስለ አብርሃም ሊናገሩ ማቴዎስ ይሁዳ እኮ የሞተው ራሱን ሰቅሎ ነው ብሎ ሲናገር ሌላኛው መጣና የሐዋርያ ስራ ላይ እንዲህ ተደፍቶ ነው የሞተው አለ እንዲህ ተደፍቶ ነው የሞተው አንዱ ራሱን ሰቅሎ ሞታ ይላል አንዱ ተገልብጦ ሞተ ይላል። በዛው ወቅት የነበረው ደግሞ ፓፒያስ የሚባል የሐዋርያት ተማሪ ጳውሎስ የሞተው እንደ ይሁዳ አብጦ ተነፋፍቶ ተነፋፍቶ ተነፋፍቶ ከዛ በኋላ ጋሪ መተውና እሱ ጋሪ መቶ እሱ ገጨው የተነፋፋውን ከዛ ፈነዳ ይላል። ማን? ፓፒያስ ኦፍ ኢራፖሊስ የሚባል በዛው ሐዋርያት እንግዲህ በነበሩበት ዘመን ቅርብ ዘመን የኖረ ሰው ይናገራል። ይሁዳ እንዴት ሞተ? ተነፋፍቶ ተነፋፍቶ ጋሪ ገጭቶት ነው የሞተው ወስ ክራሽድ ባይ ዘ ቸሪት ጋሪ የመጣውን መጣና ገጨው፣ ይላል ወይስ ደግሞ ተገልብጦ ነው የሞተው ወይስ ደግሞ ራሱ ሰቅዶ ነው የሞተው። ጸሐፊያኑ እንኳን ምን እንደሚጽፉ እርግጠኞች አይደሉም። እግዚአብሔርና ሰይጣንን ቀላቅሎ ይጽፋሉ ሰዎቹ። እግዚአብሔር ማን እንደሆነ አያውቁም፣ ሰይጣን ማን እንደሆነ አያውቁም። ሁለቱንም ቀላቅሎ ነው የሚጽፉት። ማስረጃ መጽሐፈ ሳሙኤል ላይ ሕዝበ እስራኤልን ይቆጥር ዘንድ እግዚአብሔር ዳዊትን አንቀሳቀሰ ይላል። ዳዊትን እግዚአብሔር አንቀሳቀሰው። ምን ሕዝበ እስራኤልን እንዲቆጥር አለ። ማን እግዚአብሔር። እሺ መጽሐፈ ዜና ላይ ደግሞ ሰይጣን በእስራኤል ላይ ተነሳ፣ እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ሰይጣን ማን እንደሆነ እግዚአብሔር ማን እንደሆነ አያውቅም። ሁለቱንም እንደ አንድ ነበር የሚወስዱት። ሰይጣንንም እግዚአብሔርንም ደባልቆ ነው የሚወስዱት። ሁለቱም አንድ ናቸው ነው የሚሉት። ይሄ በጣም አደገኛ የሆነ ይሄን መጽሐፍ የሚያምን ሰው እግዚአብሔርና ሰይጣን እንደ አንድ ነው የሚወስደው። ሁለቱም አንድ ናቸው ሰይጣን እና እግዚአብሔር ማነው ያለው? ሳለ ነው አይደለም። ይኸው ሰይጣን በእስራኤል ላይ ተነሳ፣ እስራኤልን ቆጥር ዘንድ ዳዊትን አንቀሳቀሰው ይላል። እዛው እግዚአብሔር ዳዊትን ሄደ የእስራኤልን የይሁዳን ሕዝብ ቁጥር አለው ይላል። አንድ ቦታ ሴጣን አንድ ቦታ እግዚአብሔር ሁለቱም አንድ ናቸው በመለኮት ነው ወይስ በእምዶ የሆኑት ይሄንን እንድትመለስ እንፈልጋለን ሰላም አለይኩም ኦኬ የክርስቶስ አምላክና አባት ይባረክ ክርስቶስን የሰጠን አምላክና አባት ይባረክ በቃ በክርስቶስ የኃጢአትን ስሬት ያደረግልን አባትና አምላክ ይባል ከእንደዚህ አይነት መጽሐፍት የጠበቀን ማለት ከእንደዚህ አይነት ተረት ሲስተማ በሲስተም በተረት የተፈጠረ ነገር የጠበቀን እግዚአብሔር ይባረክ አንደኛ ጴጥሮስ ላይ የኛ መጽሐፍ እንደዚህ ይላቸዋል። በብልሃት የተፈጠረ ተረትን ሳንከተል ይላል። የእሱን መገለጥ እና በደመና ውስጥ የተመሰከረውን ምስክርነት አይተን ነው የመሰክርንላቸው ይላል። ነገር ግን ይሄ መጽሐፍ ግን በብልሃት የተፈጠረ በሲስተም የተፈጠረ የታሪክ ንግርቶችን በመሰብሰብ የተፈጠረ ተረት እንደሆነ መጽሐፉ ራሱ ያረጋግጥላቸዋል። ለምሳሌ ቅድም ወንድማችን እንዳለው ሱረቱል መርየም እና ሱረቱል ኢምራን ላይ ያለው የዘካሪያና የመርየም ታሪክ በኢንጅል ላይ የለም፣ በተውራት ላይ የለም በዘቡር ላይ የለም። ታሪኩን ግን ወንድማችን ምንድነው ያለው ግልጠተ መለኮት ነው አለ። ግልጠተ መለኮት ነው የሚል ሽፋን አንቀተልም። እኛ ክርስቲያኖች ታሪክን መርምረን ፈትሸን ነው የምንቀተለው። ደግሞም ከትንሽ ጊዜያት በኋላ ጎፈራችንን አበጥረን ትርሳችንን አጠንክረን እንመጣለን፣ ይሄንን ለመናድ ማለት ቁጥር ዘጠና አራት ላይ ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። ወደ አንተ የተወረደው ታሪክ ሁሉ ግልጠ ተመለኮት ነው አላለ። ታሪኩን ካንተ በፊት ነበር፣ አንብብ ጠይቅ። ታዲያ ሱረቱል መርየም እና ሱረቱል ኢምራን ላይ ያለውን ታሪክ ነብዩ መሀመድ በምን አረጋግጦ ነው እውነተኛ ታሪክ ነው ያለው? መጽሐፉ ራሱ አላህ ራሱ ሙግትን ያስቀመጠለት በቀደመው መጽሐፍ ፈትሾ እንዲያረጋግጥ። ይህንን ታሪክ የምናገኘው በልኳስ በልቋስ ወንጌል ላይ። ወንድሞች ከስተት ተመረሱ። መጽሐፉ አንድ ብሎ ስለጠራ ብቻ አይደለም አንድን አምላክ በብቸኝነት የምናመልክበት የምንገዛበት። ክርስቲያን ይባላል፣ ክርስትና ይባላል፣ መሲሁን መከተል ይባላል እንጂ አንድ የተባለ ቁጥር ሁሉ አይነዳንም። በሁለተኛ ደረጃ ይሄው መጽሐፍ ምንጭና ሐሳብ ጠቅሶ ለመሞገት ይሞክራል፣ እውነተኛ ለመምሰል ይሞክራል። ይህንኑ ነገር የምታገኙት እቱ ጋር ቅድም ታውቃላችሁ፣ ቅድም ወንድማችን መጽሐፉ ስለጻፋ አናገኝም ማለት አላህ ግን በሱረቱል አዕራፍ ላይ ምንድን ነው ያለን? ተጽፎ የሚያገኙትን አለ ትንቢቱ ተነግሮም ቢሆን ተጽፎም ቢሆን ይገኛል። ወንድሜ የማይገኝ ነገር ፋብሪኬት ተደርጎ ስለ ነቢዩ መሐመድ ተጽፏል። በምን በተውራትና በኢንጂል ላይ ይለናል። ሀምጣ ስትለው ምን እንደሚል ታውቃለህ? መጽሐፉን ስለበረዙት። ማን ስለተበረዘው መጽሐፍ ጠየቀ? ስለ መጽሐፉ ነው የተጠየቀው። ታገኙታላችሁ ከተባለ መጽሐፉ ህያው ምስክር ሆኖ አለ እያለን ነው በሌላ አባባል። ስለዚህ ስለ መጽሐፉ ምን ታደርጋለህ? አምጥተ ተጽፎ የተነገረውን ታሳያለህ። በሁለተኛ ቁርአን እጅግ በጣም ፋብሪኬት የሆኑ ታሪኮችን እንደሚይዝና ታሪኳችሁ ራሱ መረጋገጥ የማይችሉ ታሪኮች፣ ለምሳሌ 300 ዓመት ሰዎች ዋሻ ውስጥ ነበሩ ምናምን ይልሃል። ጀስት እንደ ተረት ነው። እንደ ትልቅ ዘመን ላይ እንደ ተፈጸመ ታሪክ ማለት የለም። እንደዛ አይነት ነገር ወንድም፣ 300 ዓመት ውስጥ ዋሻ ውስጥ የተቀመጡ ነገር የለም። ፋብሪኬትን የተደረገው የተደረገው ምንድነው ያደረገው ቁርአን ሲስተም ተጠቀመ። ቁርአን የመጽሐፍ ቅዱስ ታሪኮችን በመውሰድ ሲስተም ተጠቀመ እንጂ ምንም አይነት ግልጠ ተመለኮት የሚባል ነገር የለው። ሱረቱ ምዕራፍ 12 ላይ ያለው የዮሴፍን ታሪክ የወሰደው ከተውራት ላይ አይደለም። ተውራት ከሰማይ የመጣ ሕግ ነው ቁርአን እንደሚል መጽሐፉ ምን ይላል? ከአንተ በፊት የነበሩትን መጽሐፍት አመ ምንን ተውራትና ኢንጂልን ጠይቃቸው። ተውራት የሱረት የዮሴፍን ታሪክ መዝግቦን ታሪኩ ታዲያ የት መጣ? ግልጠተ መለኮት ቁርአን የዮሴፍን ታሪክ አምጥቶ ቁጭ ያደረገለት የለም። ተውራት ላይ አላ አይደለም የሚል የዮሴፍን ታሪክ የወሰደው ኬት ነው? ይሄው እኛ መመሪያ ብለን ከምንቀበለው ለሺህ ዓመታት አንድን አምላክ በብቸኝነት የሚመሰክረው ክርስቶስ ኢየሱስን በግልጥ የሚያስተምረው መጽሐፍ ላይ ነው ታሪኩን የወሰደው ግን ምን አለ አላገለጠልኝ የለም ወንድሜ፣ የተገለጠ ነገር እውነቱ ከታሪክ መጽሐፍ ስትፈትሽ፣ እውነትን ከመጽሐፍ ቅዱስ ስትፈትሽ ያለው በብቸኝነት አምላክ የሚመለክበት መሲሁ እንደ ተሰቀለና እንደ ሞተ የሚመሰክርበት ከትንሳኤም ሪዘሬክት አድርጎ እንደተነሳ እንደተነሳ። እግዚአብሔር እንዳስነሳው የሚመሰክረው መጽሐፍ ነው ትክክለኛ የሐዋርያት ምስክርነት ይላል በነገራችን ላይ ወንድሞች ክርስቲያኖች ጋር ክርስቲያኖች ጋር አላህ ውል ነበረው። ውል ነበረው እዚህ ቁርአን ነው የሚለው ውል ከናንተ ጋር ኪዳን ያዝን ይላል ከናንተ ጋር ኪዳን ያዝን ከማን ክርስቲያኖች ወይንም ነሳራ ከተባሉት ምን አይነት ውል ነው የያዘው ምንድን ምንድነው ያስተማሩ መጽሐፋ አይናከ በጣም ሲል የሆነውን ነገር ልንቀረ ኢንጅል የሚለው ቃል ራሱ ኢንጅል የሚለው ቃል ራሱ ኢንጅል የሚለው ቃል ኢብራይስት አይደለም አረማይክ አይደለም፣ የግሪክ ወርድ ነው። ኢንጅል የሚለው ቃል ኢወንጌሊያ ከሚለው ኢንጅል ኢንጅሉን ድራይቭ አድርጎ ወስዶ ግን የግሪክ ትርጉምን መጽሐፍን አልቀበልም ይላል። እስራኤል ተብሎ የተሰየመው እስራኤል እንኳን ያዕቆብ ማለት ነው። እስራኤል ብሎ ተብሎ ለምን እንደተሰየመ ይሄ በጣም የመጨረሻ የወረደ ጥያቄ ነው። ይሄን መመለስ አይችልም። ይሄ መጽሐፍ ይሄ መጽሐፍ ምንድነው የሚለው አንድ የሚለው ቁጥር ላይ የተንጠለጠለ ነገር ግን እንደዋቄ ፈታ ማለት ነው። አንድ ብሎ በዓመት አንዴ ግንድን እንደ ወርሺፕ እንደሚያስደርገን ማለት ቴንክ ዩ እሺ፣ ወጣችሁም ጨርሰችኋል። እናመሰግናለን። ምን የቀረ ነገር አለ? ምንም ራይደሪ ሳልዬ ተባረክ። አይ አይ፣ ግሪ እንግዲህ ይህን ይመስላል። ሐሳብ አላችሁ፣ እዚህ ውስጥ ያላችሁ ወንድሞች ተጨማሪ ሐሳብ ነው ውይይቱ ላይ እንትን ማድረግ ትችላላችሁ፣ ሐሳባችሁ መስጠት ትችላላችሁ። እኔ ሐሳብ ጨርሻለሁ። መጠየቅ አንዳንድ ጥያቄ መጠየቅ ትችላላችሁ። የሚገባ ክርስቲያን ካለ ልጠይቅ፣ እኔ ፈቀደልኝ ከፈቀደልህ ምን አልከኝ? ሲሙ ይዞኝ የሚወጥ ነው። እሺ ኤኒዌይስ፣ አንተ አሁን ጥያቄውን ጠየቀህ እችላለሁ ለማለት ለኔ ተወያየን ተወያየን ነው እኔ እድል እሰጥሃለሁ፣ ችግር የለውም። በነገራችን ላይ ክርስቲያን ነኝ፣ ግን ተወያየን ከእሱ ጋር ያንተ ያንተ አንተን ወክሎ ነው የተወያየን። እሺ ጥሩ። ግን አንተ የተጠየቅከውን ጥያቄ ሳትመልስ ነበር የወጣኸው። አንተ ጠይቀህ ግን እኔ ሳልጠይቀ ነው የወጣኸው። አንተ አሁንም ሁለተኛ እድል ስጠኝ እያልክ ነው አው ሌላ መጠየቅ የሚችል ክርስቲያን ካለ ይግባና፣ ኢብራሂም አንዱ ያቄ ጠይቋል። ሌላ ሰው የሚጠይቃል፣ ከፈለከ ደሞ ድጋሚ ከነጋ መከተል ይችላል። እድሉ እኮ ኢብሮ፣ እድሉ የእኔ ነበረ እኔ ለጠየቀ ስለነ አንተ ወጣ። አሁን እሱ አይደለም ቁም ነገሩ ኤሪያ። አሁን እኮ ጨረሳችሁ እና በውይይቱ ላይ ሪፍሌክሽን ካላችሁ አለ አሬና። እሺ አልኩኝ ነው እና ጥያቄ፣ አንተ ፍቃደኛ ነህ ወይ ለመጠየቅ ነው? ጥያቄ ከፍቃደኛ እኮ ነው። ካልሆንክ ችግር የለውም መተው እችላለሁ። ጠይቀኝ ወንድሜ፣ አለች። ጥሩ ቅድም ስትናገር እንደሰማሁት የእግዚአብሔር ቃል እንግዲህ ያው ኮርጆዋል ብለህ ነበር። እና ከዚህ መጽሐፍ ላይ ለመኮረጁ አንድ ማስረጃ ትሰጠናለህ ከይቅርታ ጋር? አዎ ቀጥታ ማስረጃ እሰጥሀለሁ ከእሱ ለመኮረጁ ቀጥታ ተቆራ ሰጠኛሽ መረጃ መረጃ ምንድን ነው ይሄ? የሚልህ ለነዚያ፣ አንብብ አንብብና ንገረኝ መረጃው። አዎ ለነዚያ ያንን እነሱ ዘንድ በተውራትና በኢንጅል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ ይላል አይደል? ወረጃ ይላል። ቆይ ቆይ ወንድሜ በደንብ ላሳየው። ተውራትና ኢንጅል ስለ ነብዩ መሐመድ ይዘዋል። መረጃ ተውራትና፣ አዎ አዎ፣ ይዘዋል። ተውራትና ኢንጅል ይዘዋል። ይሄ መጽሐፍ ቅዱስ ላይ ሰው ቀደም እንደነገርከኝ ይሄንን ይሄንን ይሄንን ማይታወቀውን አይደል ቆይ ቆይ ቆይ አንድ ደቂቃ አንድ ደቂቃ እንደውም ከታች አለ ዛሬ ትልቁ ላይ አድርገኝ እሺ ማድረግ ይችላለሁ መሰለኝ እዚህ ቤት አንድ ጊዜ ተመልሼ አለው ኦኬ በ በስድስተኛው ክፍለ ዘመን ተውራትና ኢንጅል ይህንን መረጃ ይዘው ይገኛሉ። ወረ ወንድም ስድስተኛው ክፍለ ዘመን የሚላለ ወዳጅ፣ ነብዩ በተገለጠበት ዘመን ነብዩ በተገለጠበት ዘመን ኢንጅልና ተውራትና ኢንጅል በስድስተኛው ክፍለ ዘመን የሚላለ ወዳጅ፣ ኬታ መጣው። ስድስተኛው ክፍለ ዘመን ያሉ ነብዩ የተገለጠበት ዘመን ክፍለ ዘመን የሚለውን አውጣው። ነብዩ የተገለጠው በስንተኛው ክፍለ ዘመን ነው? ስለ ነብዩ አይደለም ነው የጠየኩህ። መጽሐፉ እሱማ የተነገረው ንግግር ነው። መቼ ይላል? በሚ በሚጠይቃቸው ታይም ይሄ ነገር ተጽፎ ይገኛል። መቼ በሚጠይቃቸው ታይም ነብዩ መሐመድ በተገለጠው ክፍለ ዘመን ቅድም በኮንፊደንስ ታወራ ነበር ይሄ አለ ነብዩ የተገለጠው በስንተኛው ክፍለ ዘመን እኮ ስለ ነብዩ ነው እሱ የሚያወራው ስለ ነብዩ ሰለላሁ ዐለይሂ ወሰለም በስድስተኛው ክፍለ ዘመን ወረደላቸው አሁን እንስማማለን አሁን ተጻፈ የሚለው መቼ ነው ተጽፎ ይገኛ፣ የሚያገኙትን ነው የሚለው። ነብዩ በተገለጠበት ዘመን ይገኛል ይላል። የተነገረው የተነገራቸው ነው ለነብዩ የተነገራቸው ነው። የተጻፈው ግን መቼ ነው? እኔ ይገኛል አይገኝም። የተጻፈው ለምን ከሚሊዮን ዓመት በፊት አይሆንም? ለና ነው። አዎ፣ ከሚሊዮን ዓመት በፊት እናመሰግናለን። እናመሰግናለን። ቢሮ ስድስተኛ ኤክስ ሁለተኛ ጥያቄ። ቆይ ቆይ ወንድሜ መጽሐፉ ይገኛል አይገኝም? በቃ እኮ መቼ መቼ? ተጽፎ የሚያገኝ ሰዎቹ የሚያገኙት መቼ ነው? ከሚሌና አበብ በፊት ሄደውን እንደሚያገኙት መቼ መቼ? መለሰው ቅድም ስለ ነብዩ በተገለጠ ሰዓት የተገለጠው ነውለት ለማመን አያገኙ ነው። እሱ የተነገረበት ጊዜ ነው የነገራቸው ነው። የሚያገኙት መቼ ነው? የሚያገኙት ጽሑፉን የሚያገኙት መቼ ነው? አዎ፣ ኢንጂል በነበረበት ወቅት ኢንጂል እንጂል በነብዩ በተገለጠበት ዘመን ነበረች ወይንስ አልነበረችም። የተበረዘ እንጂል ነበረ። ትክክል ነው። የተበረዘ እንጂል ነበረ። በተበረዘው እንጂል ውስጥ ነው የሚያገኙት። አሁንም ላሳይ ሳይ ይችላል። በተበረዘው እንጂል ውስጥ ከፈለከ፣ አሁን ላሳይህ ይችላል። ወንድም፣ በተበረዘው እንጂል ውስጥ ነው የሚያገኙት። አይደለም፣ አይደለም፣ ስለሱ አይደለም የሚያወራው። ስለተበረዘው እንጂል አይደለም የሚያወራው። ስለ እንጂልና ስለተውራት ነው የሚያወራው ይሄ ያልተበረዘው ኢንጅል በስድስተኛው ነብዩ በተገለጠበት ዘመን ነበር፣ አልነበረም? ነበርም አይልም አልነበርም አይልም፣ ግን ተበረዟል። ኢንጅሉ አለ እዚህ ጋ ግን አሁን አንተ ያመጣው ክሌም ይሸት ነው። ነው ማስረጃ ይል እንደነበረ ማስረጃ ይል አስቀምጥላ፣ አምጣ፣ አምጣ ማስረጃ ይል አስቀምጥ።